የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ዋና አዛዥ አርበኛ መከታው ማሞ ወደ መድረክ ይመጣና የተወሰነ መልእክት ብሎ ፕሮግራማችንን ዘግተን ወደ ግዳጃችን እንሄዳለን ማለት ነው። አለን አለን ለማዳመ ዝግጅን መልካም ሽ አምስት ሰላት በድጋሚ እንኳን አገናኘን። ያው እንግዲህ ይሄ ፕሮግራም በሚያምር ሁኔታ እያጠናቀቅን ያለ ነው። እዚህ እዚህ ለተገኙ ክብር እንግዶች፣ ለክላስተር አመራሮች ሞቅ ያለ ጭብጨብ አድርጉልን። በዚህ በየለን እና ተሪ ዙሪያ የክላስተር አመራር የሆኑት አቶ ዳምጠው በመካከላችን በመገኘታችን ትልቅ ኩራት አለን። እንዲሁም ባላላ እፍራታና ግድም ዙሪያ እንዲሁ አርበኛ ማሞ በመካከላችን ይገኛል። ሞቅ ያለ ጭብጨባ አድርጉልን። እንዲሁም በየደረጃው ያለው የኮር አመራር፣ የክፍለ ጦር አመራር፣ የየቀበሌ አመራር በመካከላችን ይገኛሉ። ለእነሱም አጠቃላይ ሞቅ ያለ ጭብጨባ። ያው እንግዲህ ከሽልማቱ ስነስርዓት ስነሳ የመጀመሪያው ሀብል የተደረገው ራንቦ ክፍለ ጦር ተብሎ የተሰየመው ይህ የሞተለትን የቆሰለለትን እምነት የማይሰለብ ምንም ቢሰለስ ብሏል። እምነት በእምነታችሁ በጽናታችሁ የጽናታችሁ ምሳሌ ነው አንገታቸው ላይ ያደረጋቸው ለአማራ ህዝብ የምንታመንለት በጽናት መቸም አንገት ነው። ሁሉን ነገር ተሸክሞ አንገት ከሌለ ማንኛውም አያምር አይደለም። ስለዚህ እምነታችን ነው ለአማራ ህዝብ የታመንበት ይህን እንድታጸኑ እፈልጋለሁ። ሌላው ሰዓት የተሸለሟሉ አሉ። ሰዓቱ ደግሞ የሚገልጸው በአጠቃላይ ጊዜያችንን ሳንሸራርፍ ሰዓታችንን ሳንሸራርፍ፣ እንዲሁም ለአማራ ህዝብ የመጀመሪያ አንድነትን 360 ዲግሪ ተሽከርክራችሁ አንድነትን ያመጣችሁ ፈርቀዳጅ የሆናችሁ ምሳሌ ነው የተሰጣችሁት። ለራንቦ ክፍለ ጦር ለአጠቃላይ ለገሌ ለገሌ የሚባል አይደለም። ክፍለ ጦሩ የሰራውን ገድል ያስመሰክራችሁበት 360 ዲግሪ ተሽከርክራችሁ አንድነትን ያመጣችሁበት ምሳሌ ነውና፣ ሞቅ ያለ ጭብጨባ። ብዙ ጓዶች ገልጸውታል። ስለሌላው ስለ እናንተ ተጋድሎ ያው የምናውቀው ነው። ከመጀመሪያው ጀምሮ ከበረሃል ሚዳ መራኛ ጠረፍ ድረስ ሄደናል። በድጋሚ ዳግም ሄዳችሁ አንድነትን ለማምጣት የመጀመሪያው ፋኖ የሚጠብቀው ከተማ የለም፣ የሚጠብቀው መሬት የለም። መሬት ጠባቂ አይደለም። መሬቱን ነፃ እያወጣን ለሕዝባችን እያስረከብን ጠላት ያለበትን እየደመሰስን የተጨቆነውን ማህበረሰባችን ነፃ የምናወጣበት መንገድ ነውና ይህንንም ደግሞ እናንተ ፈርቀዳጅ ሆናችሁ አሳይታችኋል። ለአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ ሳይሆን ለአማራው፣ ለአጠቃላይ ለአማራው ፋኖ ግንባር ቀደም በመሆናችሁም አስመስክራችኋል። ህዝብም አለምም ያውቃችኋል። ለዚህም ኩራት ይገባችኋል። ሌላው ምንም የምናበዛው ታሪክም የምንዘረዝረው ነገር የለም። በየሻለቃው መተን መማር ያለብንን ወቅታዊ ሁኔታ፣ የፖለቲካ እልምታው፣ የትግሉ ከፍታ ምን እንደደረሰ ያው ፀሐይ ላይ ነው ያላችሁት። ሰፋ አድርገን ለመነጋገር በቂ አይደለምና በየሻለቃው እየመጣን እያንዳንዱን ነገር ትግላችንን የትግላችንን ከፍታና ማማ የምንረዳዳበት የምንወያይበት መድረክ ይኖረናል ማለት ነው። ቅድም እነ ዶክተርም እነ መምህርም ተናግረውታል። ስለዚህ ይህንን ፕሮግራም ባማረ በደመቀ ሁኔታ አብረን እኛም ተገኝተን እዚህ እድሉን አግኝተን ነው ፈጣሪ የፈጣሪ ፍቃድ ሆኑ። በመገናኘታችን በዚህ በአጭር ቀን ፕሮግራሙን አዘጋጅተው በአጠቃላይ በጋራ ተልእኳችንን ሀሳባችንን ያጋራንበት መድረክ ነውና፣ በድጋሚ ለአጠቃላይ ይህንን ዝግጅት አድርጎ ይህንን ፕሮግራም ላካፈሉን ወንድሞቻችን ትልቅ ክብራለኝ። እናንተም ክብራችሁን ምስጋናችሁን ግለጹ። አመሰግናለሁ። ሰላም። በድጋሚ በምንገናኘው መድረክ ያገናኘን እናመሰግናለን።